የግል ጠበቃዬን ይዤ አገር ከሀገር ተንከራትቼ ፍርድ ቤት ከፍርድ ቤት ተንከራትቼ ራሴን ነፃ ሳውጣ አልበቃ ብሏቸው ደግሞ ኦፒዲዮ በሊያ ና በቱቱ አርሲ በአርሲ ተወላጅ በኦሮሟ በቱቱ ያ ሲያስጨፈጭፉኝ እንዲሁም በእልእልቴ ኦፒዲዮ ሲያስጨፈጭፈኝ ድምፅ ሆነሽኛል። ሀገር ቤት ጂጂ ልትገባ ነውና አንዱ ወገን ትታሰር አንዱ ወገን አትታሰር ተብሎ ሽጉጥ ሲማዘዝ ድምፅ ሆነሽኛል።

የህግ የበላይነት የለም። ለምን እንደሷ ድምፅ መሆነው እንደሷ ለአገሌ ድምፅ ሁኝ ላችሁ ተነጣጥላችሁ ተነጣጥላችሁ ተነጣጥላችሁ ለጃሊ ድምፅ ሁኝ፣ ለጆንዳኔ ድምፅ ሁኝ፣ ለገለቴ ድምፅ ሁኝ፣ ነገ ደግሞ ለደራርቲ ቀጥለት ድምፅ ሁኝ። ኖ ኖ ኖ አለቀም። የህግ የበላይነት የለም ኢትዮጵያ ውስጥ በተዘጅዋር እንደግፉ እና ለውጥ አምጡ አለቀ ብቻ ነው የሚያዋጣው። ዛትስ ዋይ ዛሬ ደግሞ ገለቴ ወጣች፣ እና ለዚያውም የስፖርት ፌዴሬሽን ለኢትዮጵያ ወርቅ ያመጣች ድንስ አይደለም። ዓለም ላይ ኮ እንዲህ ብትል እኮ ምነው ሲሏት የሴቶች መብት የለም ብትል እኮ እነ ሀገሯ ይህችን የምታክል ሴትዮ አያች ጉዳችንን ይሁት፣ መብቷን አታ ተነፍጋ ማለት ነው የሚያጠፍቶው ልጆቹ። ታዲያ ይሄ ልጅ ምን አጠፋ አሁን? የጀዋር ማመር ጥቆት አሁን አሁን አልታየኝ አለና፣ ሳስቦ ሳስቦ አልታየኝ እያለ ነው። ከዚያ ጂጂ ድምጾኝ፣ በተናጠል ድምጾኝ ማን የከለከላት ዲሲቲቪ? መብቷል። የፍትሀ በር ህጉ ነው አይደለም? የተቀመጠው ህገ መንግስት ላይ አይደለም? ሰዎች፣ ዘመዶችሽ ዘመዶችሽ ናቸው እዛ ላይ የተቀመጡ ዘመዶች ይከለከሉ ወንድሞችሽ። ስለዚህ ለዚያውን የአርሲ ልጅ ነሽ፣ ለዳልቻ ነገሪው፣ ለዳልቻ ነገሪው። ታታታ ታታተ ያድርግልሽ። አንቺን የሚገልል አንድ ጠፋ ወይ? ወይእ መሞት አይነት አደለገናረሻ ች ላውየምንድው ስርዓት አስተምሯቸው እኛ እስከ ዛሬ ትላምና የዛሬ ሰላሳ ዓመት የተሰበከ ነው፣ ውስጣችን አልወጣም። በነዛ በመልካም ሰዎች ማለት ነው። ለካ እግዚአብሔር ቃል እንደዚህ ነው የሚለው

መከባበር ያለበት ወንጌልም ድሮ ልክ እናንተ የምትቀሉትን ይሄ መጣልን መነፈግን መሰደድን ዛሬ እናንተ እያደረሳችሁት ነው። ሄዳችሁ ቄሱ ጋር ሄዳችሁ እየሱስ ያድናል፣ እየሱስ ማርያም አታድንም። ጻን የፈለጋችሁት በቃ ጦርነት ነው። ኦኬ። ነው ነው ይህን እናስተምራቸው ስነ ምግባር ጊዜ እኛ ነው እና ቤተ መንግስት ያለው እየሰበቀ ነው። ሌላ ኢየሱስ ትምክህተኝነትን አይፈልግም፣ እለህኝነትን አይፈልግም። ይህ ባለጌ ስድ፣ ባለጌ በሰው የጠላው ድሮ፣ በትላትና በሌሎች የጠላ ነው። ዛሬ በእንደዚህ አይነት ሲደስ በጣም የሚያሳዝነው ሰዎቹ ልጆቻችሁ መልሷችሁ፣ እነዚህ ሶሻል ሚዲያ ላይ የለቀቃችኋቸውን እና ስለዚህ ጋር ስለእናንተ ያነሳሳል። እኛ የምናውራ እርስ በርስ ሰይጣንን ብንን የሰይጣን ግሩፕ ነን። በቃ እንድትሰርቡኝ ግን አልፈቅድላችሁም። አንዳንዴ ሰዎች ትክክል ናቸው። እዛ አችለም እዛ ሄደና ምትሰብ እንደልብ በሪሞት የምትሰበው ገልጃጃ ሰው ካለ መሳብ ትችላለህ። እኔ ናደል አን እኔ የጭንቅላት በሽታ የለብኝም። በጣም ማሰብ ልጅ በጣም ለራሴ ጊዜ ሰጥቼ እግዚአብሔር በሰጠኝ አመለካከት ክፉንም ደግኑ የማመዛዘም ሴት ነው።

አንቺ በቋቋ አንቺ እንደ ስባል የደረሰልኝ አንድ ኦሮሞ የለም። ስለዚህ እኔ የምደርስለትም ኦሮሞ የለም። እኔ የምደርስለት እዛ ገጠር ችግር ካለባት እደርስላታለሁ። እዛ እርስ በራሳችሁ ተደራረሱ። ለምስኪኖቹ ነው የምደርሰው። ስመትያቸው ደምስሁኝ ወንደሽ ከተደፋሽ በረግትሻ አይከፋሻል አንቺ እናቴ የሚሰማሽ ስፖርት ፌዴሬሽን አለ። የሚሰማኝ አንድ ዘመድ የለኝ። ይመች አንቺ፣ በአንድ ቀን ድምፅሽ ተሰምቷል። እኛ ድረሱልን፣ ኧረ ድረሱልን ስንል ጭራሽ ተስማምተው በቱቱ አድርገው ኦሮሞች በሊያሹ አድርጎ ሲቀጠቅጡን ነው የሰማ ነው ጀግና ጀርመን ባል ስለነበረ ስለነበረ

አይገርምም በኢየሱስ ስም ብዬ ከኦርቶዶክስ እናትና ልጇ ተውና በኢየሱስ ስም ብዬ በአንዴ ለብር እደክል ነበር ይ መንግስት ራሱ እኮ ቢሰጥ ቢሰጥ ምንም ስለሌለው አስራ አንድ መሬት ይሰጠ አስራ አንድ መሬት ምንም የለውማ ድሀ መንግስታችን ይ ወስዱና ለማን እንደሚሸጡት አይታወቅም ከዛ በኋላ እኛ ደግሞ ምስኪኑ የኦሮሞ ልጅ ደግሞ ተወረረ ወረርን ከሰሜን እየመጡ ወረርን። ከሁለት ሺ ጀምሮስ እስከ ሁለት ሺ አስር ድረስ አስራ አንድ መሬት አስራ አንድ መሬታችን ባስባችሁታል። አስራ አንድ አስራ አንድ መሬት። ያ እዛ ሂድና እዛ ሂድና እዛ ትቼያለሽ፣ አንቺ ቤት ትቼያለሽ። አንቺ እኮ በጣም ጎበዝ ነሽ፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ ስትላቸው ፎር ነው የሚሉ ሴቶች አሉ። እነሱ ጋር ሂድ፣ እነሱ ጋር ሂድና ገደል አስገባቸው። ከዛ የዊግ መግዣ ሲያጡ ደግሞ ነገር እንዴ መሰለሽ ላ ይመጣሉ፣ ወይም ሌላ ህይወታቸውን የሚቀይር ነገር ነው። አላየሁም። አእምሯቸውን የሚለውጥ ይሄንን ብር አግኝቼ እኔ በጣም በጣም የሚገርመኝ እዚህ ላይ ሰርቻለሁ፣ እስኪ ትምህርት ቤት ልሂድ የሚል አላየሁም። እዚህ ላይ ብር አግኝቻለሁ፣ እስኪ ራሴ ልለውጥ የሚል አላየሁም። ዊግ ሲገዙ ብቻ ነው የሚያቸው። ዊግ ብቻ ዊግ አንድና ዊግ ከዛ ይበቃኛል የምፈልገው ብር አግኝቻለሁ ይላሉ። በኢትዮጵያ እንኳን እኮ አንድ ሚሊዮን ብር እንኳን አላልኩም።